ስሜትህን አልረዳ ብላ ያስቸገረች ሴት ወይም ስሜትህን የማትረዳ ሴት ፍቅረኛህን ልትሆን ትችላለች። ወይም የወደድካት ሴት ነገር ግን ልታጣት ካልፈለግ፣ ወዳታለሁ፣ ቦታ እሰጣታለሁ፣ አብራኝ ብትሆን ደስ ይለኛል፣ ነገር ግን በፍጹም ስሜቴ ሊገባት አልቻልም፣ ስሜቴ ልትረዳ ወይም ልታዳምጠኝ አልፈለገች፣ ምን ላድርግ የሚል ጥያቄ ካለብን ዛሬ ከኔ ከእህት ጋር እስከ መጨረሻው መቆየት ግድ ይልሃል። ምክንያቱም እንድትረዳክ እንድታዳምጥና ስሜትህ እንዲገባት ሴት ልጅን እንዴት ማድረግ ትችላለህ ለሚለው ጥያቄ እኔት ግልጽ ምላሽ ነው የምሰጥ። ሁሌም እምላችኋለሁ አንድ ነገር ሳላነሳ አልፌ ራሱ ማቅ አይመስለኝም፣ ቪዲዮቼ ላይ የፍቅር ህይወታችን ላይ መክሰር ካልፈለግን አንድ ነገር ላይ በጣም ማተኮር መቻል አለብን። ለምናፈቅራቸው ሰዎች ያለን ስሜት ላይ ሳይሆን እነሱ እንዲሰማን የሚያደርጉት ስሜት ላይ ነው ማተኳር መቻል ያለብን። ምክንያቱም እሱ ነው ለእያንዳንዱ ጥያቄያችን መልስ የሚሰጠን። ለእሷማ ያለ ስሜት መታገስ የሌለብህን እንድትታገስ ያደረግሃል። መጠበቅ የሌለብህን እንድትጠብቅ ያደረግሃል። መታገል የሌለብህን ኦር የማይገባህ ቦታ ላይ እንድትኖርም ሊያደረግህ ይችላል። ነገር ግን እንዴት እንዲሰማኝ እያደረገች ነው የሚለው ጥያቄ ግን ካነሳ ማስተካከል ያለብህን ታስተካከላለህ። ማለፍ የሌለብህንም እንደዛው ምናልባት ደግሞ መገኘት የሌለብህን ቦታ ከሆነ እንድትሄድ ያደርጋል። ለምሳሌ የዛሬ ርዕሳችን እንድታስተካክል የምትፈልገው ስሜትህን እንድትረዳ ከሆነ የምትፈልገው በጣም ብዙ መፍትሄዎች አሉ። ከነሱ ውስጥ ነው እኔ የተወሰኑትን እምነግራችሁ እኛ ላይ በደንብ የሚሰሩት ወንድ ልጅ ካደረገው ቀጥለ ጣርጎ የሚያስተካክልን ሀሳቦች ነው ይዤላችሁ የመጣሁት። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች አወራላችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ከታች ሰብስክራይብ የሚለው ጽሁፍ ይኖራል፣ እሱን ተጫኑት። አብራችሁ የደወል ምልክቷን መጫን ታዲያ እንዳይረሳ። ለብዙ ወንድሞቻችን እንዲደርስና የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁኝ ቆዩ። አንደኛው ስሜትህን የማትረዳ ሴትን ወይም ስሜትህን የማይገባትን ሴት ማስተካከል የምትችለው እሷን ምን በማድረግ ነው? አንደርስታንድ በማድረግ ነው። ሰዎች የፈለገ ነገር ቢኖር እንኳን የሚወዷቸውን ሰዎች እንኳን ህይወታቸው ውስጥ ቦታ የሰጧቸውን ሰዎች ይቅርና አሁን ለምሳሌ እናንተ ስድስት ቁጥር ብትጻፍ እኔ ስድስት ናት እላለሁ። በእኔ አንተ በምታይበት በኩል ደግሞ ዘጠኝ ናት ብለን እንከራከራለን። ነገር ግን አንድ መፍትሄ አለ። ለምሳሌ ለምን የሚለውን ጥያቄ ጠይቅ። ምክንያቷ ምንድን ነው የሚለው ለማወቅ ሞክር። በቀላሉ ምን ታደርጋታለ? አንደርስታንድ ታደርጋታለ። አንደርስታንድ ስታደርጋት ካየች ወይም እሷ ጋር ያለውን እውነታ መቀበል ካልቻል፣ አሁን ለምሳሌ አንተ ብኮ የራሱ እውነት አለ አደለ? ያንን ተው አደለም እያልኩ ያለ። እሷ ደግሞ በመሃላችሁ ያለውን ችግር ያየችበትን በራሷ ፐርሰፕሽን የተረጎመችበትን መንገድ አክሴፕት አድርገ ለማስታረቅ ሞክር። የራስን እውነት አምጥተን ለዚህ እኮ ነው እንደዚህ እኮ ነው ብለህ ስትነግረታ ልክ ነሽ እኮ አንቺ ባንቺ ነው ግን ይሄ እንደዚህ እንደዚህ በአንቺ ነው በእኔ አደለም የኔ ይሄ ነው ብለህ ስትረዳት ስታዳመጣት እሺ ልክ ነሽ አስተካክላለሁ ብለህ የመረዳት ወይም እንደተረዳሃት ካሳያት፣ ሴት ልጅ በተፈጥሯ ወንድ ልጅ የሰጣትን አብዝታ መመለስ፣ ወንድ ልጅ ያሳያትን መልሳ የማሳየት ተፈጥሯ ነው። ባይ ዘ ወይ ይሄ የማስመሰል ኦር ምናምን አደለም። ተፈጥሯዋ ነው። ይህንን እንድታደርግ ያስገድዳታል። በመረዳት የእሷን እውነታ ለመቀበል በመሞከር ከአንተ እውነታ ጋር ለማስታረቅ በመሞከር ሊደርነትን በመጠቀም ወይም እሷን በመረዳት አንተን በሚቀጥለው ዙር የማታውቃት ሴት ምናልባት ከዚህ በፊት የምታሳይራችን ጠፍቶ ዛሬ አንተን ለማዳመጥ አንተን ጆሮ ለመስጠት የአንተን ስሜት ለመረዳት ዝግጁ ሆና ትመጣለች። ምክንያቱም ራስና እኔን በዚህ መንገድ በዚህ መንገድ አናግሪኝ በዚህ መንገድ ተረጂኝ እኔ አንቺን እንደተረዳሁት በሚል ትሬኒንግ ሰጥተሃታል። በጣም ቀላል ነው። ልትረዳት ሞክር እሷ ጋር ያለውን እውነታ በማየት የራስህን ግን ተው ማለት አይደለም። እሱ ላይ ተመስርተ ከእሷ እውነታ ጋር ስታስታርቅ ካየ ሴት ልጅ በደንብ ነው ያንተ ስሜት መረዳት የምትጀምረው። ሁለተኛ ሴት ልጅ ስሜትን ካልተረዳቸው ካልገባ ስሜታዊ እንዳትሆን ስሜታዊ ከወቅ ከእሷ አትሻልም። የመጀመሪያ ሁለተኛው ደግሞ ስሜታዊ ሆነን የምንናገራቸው የምናደርጋቸውና የምንወስናቸው ውሳኔዎች ፈጽሞ ልክ አይሆኑም። ከአምስት ደቂቃ በኋላ ቁጭት ውስጥ ትገባለህ። ከአምስት ደቂቃ በኋላ መለስ ብለህ ስታስበው ልክ እንዳልሆንክ ታምናለህ። ወንድ ልጅ ደግሞ ትልቁ መሳሪያው ምንድን ነው? ስሜቱን መቆጣጠር ነው። ስሜትህን መቆጣጠር ካልቻልክ በምንም ታሪክ ልክ እንዳልሆነች ለሴት ልጅ ልታስረዳት አትችልም። ስሜታዊ ከሆንክ የሰው አይነት ሪያክሽን የምታሳያት ከሆነ ያሰበችው ሀሳብ እውነት እንደሆነ ታረጋግጥላት አለ። እኛ ትንሽ ጥፋት ስታጠፉ ትንሽ ከፊታችን ዞር ስትሉ ከጠበቅ ነው ወይም ከነገራችን ውጪ ስታደርጉ የራሳችንን ካልኩሌሽን እንሰራለን፣ በራሳችን ሀሳብ የሆነ ነገር እንፈጥራለን። ዘን በዛ ሀሳብ ውስጥ ከአንተ ጋር መታ ግብግብ ውስጥ ልትገባ ትችላለች ወይም አንተ እንድትረዳ ወይም ልትነግራት የፈለግከውን ነገር አትቀበልህም። የዛኔ እንደማትረዳህ እንደማይገባ እንድታስብ ካልፈለግ፣ መረጋጋት ነው። ታውጣው ትናገረው እንዲነ እንደዚህ ነህ አንተ፣ ወይም እንደዚህ ያደርግሃል፣ ስለዚህ አትወደኝም ሊሆን ይችላል የምትናገርህ፣ አሊያም ደግሞ እንደዚህ እንዴት ታደርጋለህ ምናምን ሊሆን ይችላል። እኮ እንጂ በፍጹም አልፈልግም ሂድ፣ ከዚህ ምናምን ራሱ ብትልን፣ ያችን ሞመንት ነው በቃ እስክታልፍ ነው። ተመሳሳይ ድርጊት ግን አብረሃት እንዳታደርግ በተቃራኒው ግን ስሜትህን ስትቆጣጠር ውብ ነው የምትሆኑ። ስሜትህን ስትቆጣጠር መሪ ነው የምትሆኑ። ስሜትህን ስትቆጣጠር ከሷ የተሻልክ ነው የምትሆኑ። ያንን ነው ማወቅ ያለበት። ስለዚህ እንደዚህ አይነት ሰው ምናልባት ስሜት የሚያደርጉን ነገሮች በምታደርግ ሰዓት አንተ ምንድነው ማድረግ ያለብህ? ስሜትህን መቆጣጠር ነው። ስሜትህን እንደምትቆጣጠር የምታይ ከሆነ በተደጋጋሚ የምታያት ከሆነ ሁሌ ከሀሳቧ ር ከደመረችው ከቀነሰችው ሐሳባው ጋር ታጣላታል። ከሆነ ከሁለቴ ከሶስቴ በኋላ በኋላ ታርማታል። ላዳምጠው የእሱ የሱ እውነታ ምንድን ነው? እሱ ሊነግረኝ የፈለገው ምንድን ነው? የቱ ነው እውነታ የሚለውን ለማዳመጥ ትመጣለች። ነገር ግን ስሜታዊ ከሆንክ ምን ትላለህ? የዘበራረቀችው፣ ያሰበችው፣ የገመተችው፣ የወጣችው የወረደችውን እውነት እንደሆነ ታስባታለ። ድንገት ተሳስተ በተናገርከው ድንገት ባሳየሃትም ልክ ያልሆነ ያንተ ማንነት ቁጭ ታደርገውና ከዛ ጋር ተስማምታ ትሄዳለች። ቀላል ነው። ስሜትህን በመቆጣጠር አስተምራት። እውነታውን እንድትረዳ ስሜትህን እንድታዳምጥና እንዲገባ ታደርጋታለህ። አንተ ብቻ በፍጹም ስሜታዊ እንዳትሆን። ሶስተኛው ጊዜ ነው ሴት ልጅ ስሜትን አልረዳ ካለች ወይም አልገባ ካላት ጊዜ ጠብቀ፣ ለምሳሌ አሁን ስሜትህን መቆጣጠር አለብህ። እሷንም መረዳት መቻል አለብህ። ታዲያ አንተን እንድትረዳና ያንተ ስሜት እንዲገባት ደግሞ ስሜታዊ በሆነች ሰዓት ወይ ችግር በሚፈጠርበት ሰዓት ወይ ባልተግባባችሁበት ሰዓት የምትነግራትም ነገር የምታስረዳትም ነገር ኦር እንድትቀበልህም የፈለገችው ነገር ውጤት አይሰጥህም። ውጤት የሚሰጥህ ሰላማዊ በሆናችሁበት ሰዓት፣ ፍቅር በሆናችሁበት ሰዓት፣ ሴት ልጅ ወንድ ልጅ የነገራትን ነገር ልትረሳ አትችልም። ስለዚህ ምን መንገር አለብን ላይንክን ባውንደሪ ማስመር መቻል አለብን። እላፊ ሄዳ መናገር ሊሆን ይችላል፣ ስሜትን የሚጎዳ ነገር እላፊ ሄዳ አለማዳመጥ፣ የራሷን ስሜት ብቻ ማንጸባረቅ እንደሌለባት ሊሆን ይችላል። እነዚህ ነገሮች እንደሚረብሹ እንደሚገፉ ለሴት ልጅ ፍቅር በሆናችሁ በሳት የምታሳይ ወይም እቺ ባህሪዋ አንተን አለመረዳቷ ወይም ልታዳምጥ አለመፈለጓ እንደሚረብሽ የረበሽ እንደሆነ መናገር መቻል ምክንያቱም ለእሷ ያለ ፍቅር ብቻ ወይም ለአንተ ያላት የፍቅር ስሜት ብቻ ወይም ለአንተ ያላት ፍላጎት የፍቅር ግንኙነታችሁን ወደሚፈልጉት ቦታ አይወስድላችሁም። መከባበር፣ መደጋገፍ አንደርስታንድ መደራረግ መሰረታዊ እንደሆነ በቻይነኛ ቢሆን በፍቅር ሰዓት መንገር መቻል አለብህ። ሀሳቧን እንድትቀይር ለምሳሌ፣ በጣም በጤነኛማ በፍቅር ሰዓት የነገርካትን ነገር በታሪክ አትረሳም፣ በፍጹም አትረሳም። ስለዚህ ስሜታዊ ከመሆኗ በፊት አንተን ካለመረዳቷ ካለማዳመጧ በፊት አሀ እንዲህ ብናገረው፣ እንደዚህ ባስብ፣ እንዲበል የእሱን እውነታ ሳላቅ የምናገራቸው የማሳየው ሪያክሽኖች ይሄን ሰው ሊያሳጣኝ ይችላል፣ ነግሮኛልና እየገፋውት ሊሆን ይችላል፣ ለኔ ያለውን ስሜት ሊያጠፋብኝ ይችላል። የሚለው ሐሳብ ጆሮ እንድትሰጥ አንተን የተፈጠረውን ከመጠየቋ በፊት የምታሳየውን አክሽን ማሳየት ታቆማለች። ስለ ድንበርክ ፍቅር በሆናችሁ ሰዓት ሰላማዊ በሆናችሁ ሰዓት ፍቅር ከመጀመሩ በፊት ማስረዳት መቻል አለብን። ከማትረዳችሁ ሴት ጋር መቆየት እንደማፈልጉ እናውቃለን። ያንን ታዲያ መንገር ማሰልጠን በሚገባት ቋንቋ ኦር በቃ ደስ ይበላት ብለን በሴት ደት በእንክብካቤ፣ ለምሳሌ አንደርስታንድ በማድረግ ከዛ ውጭ ባለው ደግሞ ጠንከር በማለት ወንድነት፣ ክብር እንደማትደራደር ስሜታዊ መሆኗ ያንተን ስሜት እንዳትረዳ እንደሚያደርጋት ፍቅር በሆናችሁበት ሰዓት ጊዜ ጠብቀህ ንገራት። ለሴት ልጅ ታረማታለህ። አራተኛው አልረዳህ ካለች፣ ስሜተ አልገባ ካላት መጠቀም የሌሉብህ ቃላቶች አሉ። በጣም እንዳትረዳህ ከሚያደርጓት ቃላቶች ውስጥ በትልቁ ቢጠቀሱት፣ አትረጅኝም፣ አንቺ አታዳምጭኝም፣ አትሰሚኝም፣ መቼም አይገባሽም የኔ ስሜት የሚሉ ኃይል የተሞላባቸው ቃላቶች ናቸው እነዚህን ቃላቶች በደጋገምክ ቁጥር ሲደመሩ ለሷ የሚሰጧት ትርጉም ደደብ ነሽ አንቺ፣ የሰው ስሜትን አታውቂም፣ ስሜት አልባ ነሽ የሚል ትርጉም ነው። እኛ ጋር የሚኖረው ሲመጣ አንተ ቀለል አድርገህ ስላልተረዳች አትረጅኝም ማለት አንቺ የምትረጅኝ አይነት ሴት አይደለሽም። አይገባሽም እንዴ ስትላት አንተ ስሜትን ማንጸባረቅ ነው። እሷ ግን ያንን የነገርካትን ቃል ደምራ ቀንሳ፣ ቅድም እንዳልኩኝ የሆነ ሀሳብ ደደብነሽ እያለኝ ነው አይገባኝም ማለት ነው በቃ እኔ ዝም ብዬ ነው እንደ እንድትል ታደርጋታለህ። የተሻሉ መንገዶች አሉ። ለምሳሌ እንደዚህ የማትረዳ ሰዓት ላይ ወይም አልገባ ስሜት ሲላት አላዳመጥ ስትል ማውራት እስክትጨርስ ወይም አውርታ ማውራት የፈለገችውን ነገር እስክታወራ ጠበቃት እና ከዛ በኋላ እኔ እኮ ያልገባሽ ነገር እንደዚህ ቦታ ነበር፣ እንደዚህ ሳደርግ ነበር፣ እንዲህ ነው የሚሰማኝ ብለህ ያንን ነገር ለመናገር ሞከር። ልታስረዳት መሞከርን እያለ ወይም ልታስረዳት፣ ስሜትን ልትነግራት፣ ልታሳያት መጣር ሲገባ ተመሳሳይ ድርጊት አታድርግ ከሷ ጋር። ወይ አይገባሽም፣ አንቺማ ብነግርሽ በ- እስኪ ንገረኝ እንኳን ስትል፣ ኧረ ብነግርሽም አትሰምኝም፣ እንደዚህ አስረዳኝ ስትል ምን ትረጂኛለች? ሁሌ እነግርሻለሁ አትረጂኝም። እንደዚህ የምትላት ከሆነ በቃ አምና ትቀበሏለች። አልረዳም፣ ዝም ብዬ ጮኋለሁ፣ በቃ አይነት ነገር ውስጥ ትገባለች። በቀላሉ እሺ ጨረሽ፣ ያንቺን ሀሳብ አሁ የኔን ደግሞ አዳምጪ። ምናልባት ልደነግጥ ትችላለች። ምናልባት በሚቀጥለው አንተ የነበርክበት ሁኔታ ለማዳመጥ ትሞክራለች። ከዛ ለዚህ ነው እንደ የሚለው ላይ ትደርሳለች። ግን ሁሌ መንገዷን የምዘጋባት ከሆነ ልታዳምጥህም ልትረዳህም ልታምንህም ልትቀበልህም አትችልም። ኦረዲ ደደብ እንደሆነች ነግረሃታል። ደደብ ነኝ እኔ አይገባኝም ብላ አምናለች ማለት ነው። ዲብዳው ግን በቀላል አማርኛ እሷስ ፈንድታ አውርታ ዘላ ማለት ያለባትን እስክጨርስ ድረስ ጨረሽ ተጠላትና ከዛ በኋላ ለዚህ ነው እንደዚህ ነው ምናምን ስትል አንደኛ ታፍራለች፣ ሁለተኛ ሀምብልነት፣ ሶስተኛ እንዲገባት ትሄድክበት መንገድ ርቀት እሷ እንድታዝን ያደርጋታል። ምክንያቱም ትሰማሃለች መስማቷ አይቀርም። ያንተን እውነታ ዝርዝር ዝርዝር ሊስት ዝርዝር እንድታዳምጥ የነበርክበት ሁኔታ ያለ እንደዚህ በመናገር በቀላሉ እንድትረዳህ ማስተማር ትችላለህ። እንደሷ ድፍን ያለ አማርኛ ከመናገር ምክንያቱም ኔጋቲቭ ወርዶች ሰዎችን እንዲያምኑ ያደርጋቸው እኔ እንዲህ ነኝ ብላ እንድትቀበል ታደርጋታለህ። በተቃራኒው ግን ስሜትን ማስረዳት ያልተረዳችህን ነገር ለዚህ ነው ብለህ መናገር የተሻለ ውጤት ሴት ልጅ ላይ ያመጣል። አምስተኛው ዝምታ ነው። ዝምታ ትልቁ ሚና ይጫወትልሃል፣ ምክንያቱም እኛ ሲደክመንም እኛ አልገባን ስትሉንም እኛ ፍቅራችንም ሲያልቅ እኛ በቃ ብዙ ስሜታችን ወይም የውስጣችንን ጩኸት የምንገልጽበት ትልቁ ፓወራችን ዝምታ ነው። ስለዚህ ምን በራሷ ቋንቋ ታወራታለህ ማለት ነው ዝም ስትል ታብሰለስላለች ልክ አልነበርኩም እንዴ ያደረግኩት የተናገርኩት ያየውት ያልተቀበልኩት የገፋውት እንዲያደረግኩት ነገር ልክ አይደለም እንዴ የሚለው ጥሞና ሰዓት ትወስዳለች ሴት ልጅ ነገር ግን ቅድም እንዳልኩ ስሜታዊ መሆንክ እንደዚህ አሁን ድፍን ያሉ ቃላቶችን መጠቀምክ ልክ እንደሷ አንደርስታንድ እሷን የእሷን ስሜት እሷስ ምን እየተሰማት እሷስ ለምን እንደዚህ አሰበች፣ ምክንያቱም ምንድን ነው የሚለውን ጥያቄ አለመመለስክ በጣም ዋጋ ያስከፍልሃል። በቃ ማጣት የለብኝም የሚያልካትን ሴት በቀላሉ ልታጣት ነው የሚሆነው። ነገር ግን እስቲ ስትናገር ሊሆን ይችላል ምናልባት አልተረዳችኝም፣ በቃ ሊገባት አልቻለም ስሜት። ይሄን ካልክ ስፔስ መስጠት፣ በቃ እርቀትን መጠበቅ፣ ዝምታ መምረጥ፣ ትመጣለች። ምን ሆነ ነው ምን አጣ ባለፈው የተናገርኩ ነገር ነው አልገባኝም፣ አልተረዳውክም፣ ስሜትህን ላዳምጥ አልቻልኩም ይቅርታ አርግልኝ ትልሃለች። ሴት ልጅ በሰዓቱ ስሜታዊ ስለምንሆን ስሜታችንን የምናንጸባርቀው ደግሞ የምንወደው ሰው ነው። እሷ ያንን ስታሳይ ልክ እንዳልሆነች በብዙ መንገድ እንኳን ነግረህ በነዚህ እስካሁን ካልሰማች አሁን በቃ ይደክሞኛል ካልክ ትንሽ ርቀትን ጠብቅ፣ ትንሽ የጥሞና ጊዜ ስጣት፣ ትንሽ ያላንተ ምን አይነት ሁኔታ ውስጥ እንዳለች፣ ምን ያህል እንዳልተረዳችን፣ ምን ያህል ስሜትህን እንደጎዳችው። ምክንያቱም እናጫውተዋለን በደንብ አይምሯችን ውስጥ እየተናገርነውን አብራኛ ያሳለፍነውን ጊዜ ልታስረዳት የሞከርከውን ነገር ታጫውተዋለች በደንብ ነው አይምሮ ስምታጫው ዛኔ ታገኘዋለች። ጥፋቷ ዛኔ ልክ እንዳልሆነች ትረዳለች። ነገር ግን እንደሷ አንድ አይነት ቦታ ከሆንክ ያንን ማግኘት አትችልም። እጅግ በጣም ቀላል ነው። ዝምታ ምረጥ፣ ትንሽ ርቀትን ጠብቅ። ሴት ልጀትም ነው ማትሄደው ቃል ገባላል። ምናልባት ፈርተህ ዝም ካልኳት ደግሞ በዛው ዝም ብላኝ ትቀራች፣ ዝም ካልኳት ታኮርፈኛል፣ ዝም ካልኳት እንደዚህ ታደርጋለች ምናምን የሚሉ ሀሳቦች እንዳይዙህ። ራስህን ነው የምታስከብረው፣ ምክንያቱም ዝምታችን የእኛ የጩኸት መሳሪያችን ስለሆነ። በራሷ አንግል ስለሆነ የምትረዳው፣ የዛኔ ለራሷ ስህተት ራሷ መልስ አግኝታ ትመጣለች። ሀሳቤን ከወደዳችሁት ካመናችሁት እኔ በላይ ከሳውቆኝ ተግባር ላይ አውን ስሜትን ማትረዳ ሴት ህይወት ውስጥ ካለች በእነዚህ አምስት መንገዶች በቀላሉ ታሰለጥናታለህ። እንዴት ልትረዳህ እንደምትችል ደግሞ ታየዋለህ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቸው